ላይ አብዱን ያስገባሁት በምክንያት ነው። ሶፊ እና ቶፊቅን ያገናኛቸው አብዲ ነው። ጠንቅቆ እዛ አካባቢ እነ ሶፊ ኢማራ ላይ ምን እንደሚካሄድ ማን ምን እንደሚያደርግ እያንዳንዱ ሙሉ መረጃ አለው። በነገራችን ላይ ሶፊና እሷን ደግሞ ያገናኘው እሱን አብዲ ነው ማለት ነው። ሶፊ ስለመበደሏ በሴቶች ግፍ ስለተሰራባት እያንዳንዷን ነገር ያውቃል። ገብቷቸዋል ዛሬ ወጥተው ግን ለማስመሰል የሰራችው ቪዲዮ ጭራሽ ስለ ሸሪአ ልታስተምረን አንቺ፣ ሲጀመር ስለ ሸሪአ ለማስተማር ብቁ አደለሽን። መጀመሪያ የጓደኛሽን የእህትሽን ሀቅ ተወጪ ሌላ ሰው ሌላ ሴት እኮ ብትሄድ እሱ ጋር ወይም ብታገባው ምንም ብታደርግ አይገርማትም። እንደዚህ እንግብግብ ያለችው ለምን እንደው ታውቂያለሽ፣ ከዚህ በፊት የሚነገራት ነገር አለ፣ መረጃ እጄ ላይ አለ ብላለች። ከዛ ደግሞ ያንን ቪዲዮ ቤቱ ሂደሽ ተቀርጸሽ አየች። አንቺ ወጥተሽ ማሰልጠኛው ቢሮ ነው የተነሳ ነው ብዙ ሰው አለ ምናምን ብለሻል። እኛ ሰው አላየንም፣ ያየነው አንቺን እና እሱን ብቻ ነው። ስለዚህ ያ ያ ተጨምሮባት ተናዳ እህቴ ጓደኛ እንዴት እንዲታ ታደርገኛለች፣ ታስታርቀኛለች ብዬ የምጠብቃት ሴት ለካ ያን ሁላ ስትለኝ የነበረው ለዚህ ነው ወይ ብላ ስሜታዊ ሆና ከተበደለችው አንጻር ተፈንቅሎ ወጣ ብሶቷ ማለት ነው። የዛኔ ቪዲዮ ሰርታ ተናገረች። አንቺ ዛሬ ከእሱን ይዘሽ ማሳመኛ ወይም ለምስክር ይዘሽ ከምትመጪ መጀመሪያ እሷ ጋር ደውለሽ ሶፊ ምን አድርጌሽ ነው? እኔ እንደዚህ ማደርግ ልጅ ነኝ ወይ ለምን አላልሻት? አንቺ ራስሽ ከእሷ ከተሻልሽ ሚዲያ ላይ ለምን ወጣ ተናገረች፣ ለምን አልጠየቀችኝም ብለሻል። እሷ በስሜት እንደዛ ሆነች እንበል። አንቺ ከእሷ የተሻልሽ ከሆንሽ ምንም አይነት ነገር ከሌለ ለምንድን ነው ደውለሽ እንዲ እንዲ እንዲ ያላልሻት? አይ ደው እያናገሪያት ነበር፣ ከእሷ ጋር ተነጋግረናል ብለሽ ቪዲዮ መስራት ትችይ ነበር ጭራሽ አልቅሳ ቪዲዮ በመስራቷ ደስተኛ ሆነሽ፣ ዛሬ ወጥተሽ እንደውም ስለ ሸሪያ ልታስተምር ተነሳሽ። ቶፊቅ ደግሞ ሶፊያን ልትከሷት ነው። መክሰስ ትችላለች፣ ከሰሻ ብዬ ነበር። ሼም ነው ወላሂ፣ ም ነው። ምንም ቢሆን ትናንትና ነው እነዚህን ያወካቸው። ብዙ መከራዎችን ፈተናዎችን ያለፋችሁት ደስታንም ሀዘንንም አብራችሁ ነው። ኒካ ኖራችሁ አልኖራችሁም? አዎ፣ አንዳንዶቻችሁ ኒካ እኮ የላቸውም። ኒካም ባይኖራቸው ተለያይተዋል። ምንድን ነው፣ መብቱ ነው ብላችኋል። አዎ መብቱ ነው። ቶፊክ ከሌላ ሰው ጋር ቪዲዮ አይስራ አላልንም። እንደፈለገ መሆን ይችላል፣ ማግባትም ይችላል። ግን ጓደኛዬ ያለቻት ልጅ በእሷ ግብ ሲፈጸምባት ማየት ያማል። ያ ነው እንጂ አንገበገባት እኮ። ተለያይተዋል፣ አብቅቷል ተለያይተዋል የፈለገውን ማድረግ መብቱ ነው በነገራችን ላይ ገባቸው አብድ ደረሴ አንድ ቀን በሰው ሰርታ ያቅም ነበረ ይሄንን የመጣበት ምክንያት ምንድነው እውነታን ስለሚያቅ ነው እውነታን ስለሚያቅ ምን እየሰሩባት እንደሆነ በመካከላቸው ገብተው በጥብጥብጥብጥ ያደረጓቸው እሱንም ቅይር ያረጉት እሷንም ቅይር ያረጓት ብዙ ሴቶች አሉ ሾካኮች ሰው መሳይ ሾካኮች ማለት ነው እና ዛሬ ላይ ወጥተው የሰሩት ቪዲዮ ለእኔ አሳማኝ አይደለም። ጭራሽ እሷን ማስፈራራት ምናምን ጭራሽ ማስፈራራት ወላሂ ይደብራል። በጣም ምንድን ነው የምታደርጓት? እሺ እሷን ከሰሳችኋት፣ እኛንስ ምን ልታደርጉን ነው? የፈልጋችሁትን አድርጉ። እኛ ሚዲያ ላይ እስካመጣችሁት ድረስ አስተያየታችንን መስጠታችንን ወደኋላ አንልም። በነገራችን ላይ ወላሂ ለአዚም እኔ በደረሰኝ መረጃ በጣም ብዙ ሴቶች ሶፊን በድለዋታል። በጣም ማለት ነው። ኢቨን እስካሁን ድረስ አሁንም ንቂ ሶፊያ፣ አሁንም ንቂ። እሱ እንደፈለገ ይሁን፣ ሲፈልግ ያግባ፣ ስፈልግ ምን ያድርግ። ሲጀመር እነዛን ሴቶች እራቂ፣ ከዛ ኢማራ ላይ ውጪ። አያስፈልጉሽም፣ በቃ ባጭሩ አያስፈልጉሽም። የሴት ጓደኛ ለማንኛችሁም በህይወታችሁ አያስፈልጓችሁም፣ ወላይ ለአዚም አያስፈልጓችሁም፣ ለማንም ሚስጥራችሁን፣ ደካማ ጎናችሁን አትናገሩ ለሴት በተለይ ማለት ነው። ምክንያቱም እንደዚህ ዋጋ ያስከፍላችኋል። አያችሁ እንዴት እንደሆነች። ዛሬ ግን እንደዚህ እየተሳሳቀች እየተሳለቀች ሙድ ይዛ መጣች። ሙድ ይዛ ነው የመጣችሁ። ለእኔ እንደዛ ነው የተረዳሁት። እና የሆነ ያለው ነገር በጣም ነው የሚያሳዝነው። ይሄንን ምላሽ ትሰጣላችሁ ብዬ እኔ በፍጹም አልጠበቅኩም። ጭራሽ ምስክር ይዛ መጣች። አይናችንን ነው የምናምነው ወይስ ምንድን ነው የምናምነው? ባትበደል ኖሮ በሴት ልጅ ላይ ግፍ ባይሰራባት ኖሮ እንደዛ ተንሰቅስቃ አታለቅስም። ወላሂ ለአዚም የተበዳይ እንባ ቅርብ ነው፣ ዱአው ማለት ነው። ወዳው ነው የሚደርስባችሁ፣ ጎርፍ ሆኖ ነው የሚወስዳችሁ የሶፊ እንባ። ብታርፉ ይሻላል። መገፋት መገፋት በጣም ከባድ ነው። ስለዚህ ወደ ራሳችሁ ብትመለሱ ጥሩ ነው። ለእሷም ቀን ይወጣል። ሶፊ ደግሞ ማንንም አትመኝ። ሲፈልግ ያግባ ሲፈልግ አያግባ እንደፈለገ መሆን ይችላል። ቀጥ ብለሽ ዩቱብሽን ስሪ። ማንንም ሴት አታበረታች። እዛ ኢትዮጵያ ያሉ ዩቱበሮችን አታበረታች። እነሱ ከፍ ሲሉ ረግጣዎች ለመሄድ ነው የሚፈልጉት። አታበረታች። ወላሂ የምሬ ነው። ምቀኛ ናቸው። አንቺን ረግጠዋሽ እነሱ ከፍ ማለት ስለሚፈልጉ እነሱን አታበረታች። እዛ ኢትዮጵያ ያሉ ዩቱበሮችን ማለት ነው። እነዚህ ተንከሲሶች ለማንኛውም ውድ ቤተሰቦቼ እኔ ስሜታዊ ሆኛለሁ፣ በጣም ይቅርታ ካስቀየምኳችሁ። እኔ ይህን ሁላ የምናገረው እኔም ጋር መረጃ ስላለ ነው። በነገራችን ላይ በሴቶቹ ዙሪያ ማለት ነው። እንግዲህ ሙሉ ቪዲዮን አብዲ ጋር ሄዳችሁ ማየት መስማት ትችላላችሁ፣ ምን ምን እንዳደረጓት፣ ምን ምን እንደበደሏት፣ ምን ምን እንዳሴሩባት። ገንዘብ ሽን ያዥ፣ ዩቱብ ይከፍልሻል። በደንብ ገንዘብ ሽን ያዥ። ከዛ ከዚህ አትበይ፣ ማንንም አትመኝ፣ ሚስጥርሽን ለማንም አታውሪ። ሚስጥርሽን ባታውሪ ዛሬ ደካማ ጎንሽን ምን እንደሚጎዳሽ ስለሚያውቁ ሚስጥርሽን ስላወራሻቸው ነው እየተጠቀሙብሽ ያሉት ማለት ነው። እና እስከዚህ ነው፣ ሴት በሴት ላይ እስከዚህ ደረጃ ነው። እና ወላሂ አላህን ልንፈራ ይገባል። አላህን ፍሩ። እንደዚህ የሰው ህይወት እንደበጠበጣችሁ እናንተ ውስጣችሁ ሰላም አያገኝም፣ እመኑ። ለጊዜው ሊመስላችሁ ይችላል። እና ፈኪያ ተብዬቱ ደግሞ በጣም ዛሬ የሰራችሁት ቪዲዮ ያሳፍራል። በደብደብ እናድርግሽ ተወጇልሽ። አይን አይኑን ነው እኮ የምታየው አይን አይኑ እየተቅለሰለሽ ማለት ነው። ወደ እጁ ችግር የለም ንገጧት። ደግሞ አንዷ መታ ትልፍሻለኝ። እድሜ ይስጠን፣ እዚሁ ዩቱብ ላይ እናያለን። ለማንኛውም ይሄን ይመስላል ይዤላችሁ የመጣሁት ቪዲዮ።